ቪዲዮውንም ላይክ በማድረግ ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሆኑ። ኑምሩድ ኢራቅ ላይ ይኖር የነበረ ትልቅ ንጉሥ ነበር። የዚህ ምድር ጌታ እኔ ነኝ ከእኔ ውጪ ሌላ አምላክ የለም እያለ ይሞግት ነበር በባቢሎን ከተማ ላይ ትልቅ ግንባታን ገንብቶ ከኔ ውጪ ጌታ የለም ጌታ እኔው ነኝ እያለ ለሰዎች ይናገር ነበር። በዛን ወቅት ነበር ኢብራሂም አለይሂ ሰላም የተወለዱት። ኢብራሂም አለይሂ ሰላም ካደጉና አላህ ስብሐነሁ ወተዓላ ለነቢይነት ለነብይነት ከመረጣቸው በኋላ በመጀመሪያ አባታቸውን አዘር ነበር ወደ እስልምና የጋበዙት። ነገር ግን አባታቸው አዘር ሊቀበላቸው አልቻለም። ይህም ዜና ለንጉሡ ኑምሩድ በደረሰው ጊዜ ኢብራሂምን አስጠራቸው። ኑምሩድም ለኢብራሂም ጌታ ማን ነው ብሎ ጠየቃቸው። ኢብራሂም ዓለይሂ ሰላምም የእኔ ጌታ ሕይወትን የሚሰጥ የሚያሞት የሆነው ብቸኛ የዓለማቱ ጌታ ነው ብለው መለሱለት። ኑምሩድም በድፍረት እኔም ሕይወትንና ሞትን እሰጣለሁ በማለት እየፎከረ ተናገረ። ከዛም እዛው ከሚያገለግሉት ሁለት ሰዎች ወደ እሱ ጋር እንዲመጡ አደረገ። አንዱንም እዛው ሰው በተሰበሰበበት ገደለው። ሁለተኛውንም እንዲገደል አዘዘና ተዉት ብሎ በነፃ እንዲለቀቅ አደረገ። አየህ እኔ ሞትንም ሕይወትንም መስጠት እችላለሁ ብሎ ለኢብራሂም ዓለይሂ ሰላም ነገራቸው። እሳቸው ግን ከዚህ ከማይረባ ንግግር ጋር ክርክር አልጀመሩም ነበር። ወዲያውኑ እንዲህ አሉት፦ የኔ ጌታ አላህ ሱብሓነሁ ወተዓላ ፀሐይን ከበስተ ምስራቅ እንድትወጣ ያደርጋል። አንተ ደግሞ እውነተኛ ጌታ ነኝ የምትል ከሆነ ከበስተ ምዕራብ እንድትወጣ አድርግ አሉት። ኑምሮድም ኢብራሂም አለይሂ ሰላም በማይቻል ነገር ስላጋፈጡትና መልስ ስላጣ በጣም ተናደደ። እሳቸውንም በከባድ ቅጣት ሊቀጣቸው ፈለገ። ወዲያውኑ ቀስት እንዲመጣለት አደረገና ወደ ሰማይ እያለመ ይኸው የኢብራሂም ጌታ ሰማይ ላይ ካለ እኔው ጋፈጠዋለሁ ብሎ የያዘውን ቀስት ወደ ሰማይ እያስወነጨፈ መዛት ጀመረ። ፊት ለፊት ገጥሞ የተከራከረውና የተጋፈጠው ኢብራሂም አለይሂ ሰላም ብቻ ናቸው። እሳቸውንም በከባድ ቅጣት በእሳት ሊያቃጥላቸውም ፈለገ። ትልቅ ለጥ ያለ ስፍራን ፈልጎ የመንደሩ ሰው ሁሉ እሳትን እንዲያቀጣጥል አዘዘ። ለብዙ ቀናትም እሳቱን ሲያቀጣጥሉት ቆዩ። በጣም ከባድ የሆነ እሳትንም ማቀጣጠል ቻሉ። ኢብራሂም አለይሂ ሰላምንም እዛ እሳት ውስጥ ሊወረውሯቸው አመጧቸው። ነገር ግን እሳቸውን ደፍሮ እሳት ውስጥ የሚወረውር ሰው ታጣ። ምክንያቱም የእሳቱ ግለት ወደ እሱ አያስጠጋም ነበር። በስተመጨረሻም ከሩቁ ሆነው ማስወንጨፊያን ተጠቅመው አስወንጭፎ ኢብራሂም አለይሂ ሰላምን እሳት ውስጥ ከተቷቸው። ነገር ግን አላህ Subhanahu Wa Ta'ala ለሱ ዲን ዘብ የቆሙትን ኢብራሂም አለይሂ ሰላም በባዶ አልተዋቸው። እሳቷንም ለኢብራሂም አለይሂ ሰላም ሰላምና ቀዝቃዛ ሆኚ ብሎ አላህ Subhanahu Wa Ta'ala አዘዛት። እሳቸውም ከዛ እሳት በሰላም መውጣት ቻሉ። ኑምሩድ ግን አሁንም ከአቋሙ አልተመለሰም ነበር። አሁንም እኔ ጌታ ነኝ፣ ከእኔ ውጭ ጌታ የለም። አላህ የጀነትና የጀሃነም ጌታ ከሆነ እኔ የምድር ጌታ ነኝ። ከእኔ ውጪ ምድር ላይ ሌላ አምላክ ሊኖር አይገባም። በምድር ላይ ያለ ሁሉ ለእኔ ታዛዥ ሆኖ ሊሰግድ ይገባል እያለ ሰዎች በግፍ እሱን እንዲያመልኩት ያደርግ ነበር። በምድር ላይ እኔ ብዙ ሰራዊቶች አሉኝ፣ የታለ የአላህ ሰራዊት? እያለም መፎከሩን ቀጠለ። ኢብራሂም አለይሂ ሰላም አላህ ሱብሐነሁ ወተዓላ አያያዙ በጣም ይበረታ ነው፣ በቅርቡ አላህ ሱብሐነሁ ወተዓላ ይቀጣሃል አሉት። ከዛም ኢብራሂም አለይሂ ሰላም የአላህ ትእዛዝ መጥቶ ያንን መንደር ለቀው እንዲሄዱ አደረገ። ኢብራሂም አለይሂ ሰላም ያመኑ ህዝቦችን ይዘው ያንን መንደር ለቀው ከወጡ በኋላ አላህ ሱብሓንሁ ወተዓላ በኑምሩድና በህዝቦቹ ላይ ከጀሃነም የሆነ ትንንሽ ትንኞችን ላከባቸው። እኒህ ትናንሽ ነፍሳቶች ከመብዛታቸው የመጣ ሰማይ ላይ ያለውን የፀሐዩን ብርሃን ሸፍነውት ነበር። በጣም አጂብ የሚያስብለው ነገር አላህ ሱብሐነሁ ወተዓላ በምድር ላይ ከኛ ውጪ ሰው የለም የአላህ ቅጣት ከጣት ለኛ ቀላል ነው እያሉ የሚያስቡ ሰዎችን አላህ ሱብሐነሁ ወተዓላ በትንሽ ነገር ነው የሚያጠፋቸው እኒ በአይናችን እንኳን በደንብ ማናያቸው ትንኞች እያንዳንዱ በአላህ የካዱ ሰዎች ጋር ሄደው ስጋቸውን እየጎመጡና ደማቸውን እየጠጡ ይገሏቸው ጀመር። ከነዚህ ትናንሽ ነፍሳት ራሱን ሊያድን እንኳን የቻለ ሰው አልነበረም። ፈያ ሱብሓነ ረቢ! በዛ መንደር የቀራቸው አንድ ሰው እንኳን አልነበረም። እያንዳንዱ ጋር እየሄዱ ደሙን እየጠጡና ስጋውን እየበሉ ይገሉት ጀመር። ይህንን የተመለከተው ኑምሩድ ያንን መንደር ለቆ ወደ ሌላ መንደር ሄደ። በአንድ ቦታ ላይም ገብቶ በርና መስኮቶቹ እንዲዘጉ አደረገ። ከአላህ ሱብሃነሁ ወተዓላ ቅጣት ያመለጠ የመሰለው እድለ ቢሱ ኑምሩድ የአላህ ሱብሃነሁ ወተዓላ ጥበቡ ሆኖ አንድ ፍሬ ትንኝ እሱን ተከትለው መታ ነበር። ያቺ ከአላህ ሱብሃነሁ ወተዓላ የተላከችው ትንኝ በኑምሩድ አፍንጫ በኩል ወደ ውስጥ ገባች። ምንም ቢሞክርም ቢለፋም ዶክተሮችን አምጥቶ ቢያሳይም ያቺን አንድ ፍሬ ትንኝ ማውጣት አቃተው። ያቺ ትንኝ ወደ ጭንቅላቱ ሄዳ ትበጠብጠውና ትረብሸው ጀመር። ስቃዩንም በሱ ላይ በጣም አበረታችው። ከኔ ውጪ ጌታ የለም ሕይወትንም ሞትንም እሰጣለው ይል የነበረውን ኑምሩድ ያቺን ትንሽዬ ትንኝ ማሸነፍ አቃተው። ጭንቅላቱ ድረስ ዘልቃ የገባቸው ይህች ትንኝ እረፍት አሳጣቸው። ሕመሙን በምንም ሊቋቋመው ያልቻለው ኑምሩድ ራሱን ከመሬት ጋር ከግድግዳ ጋር ያጋጫል። የራሱ ወታደሮች ጭንቅላቱን እንዲመቱት ያዛል። ያቺም ትንኝ ቀስ በቀስ አይምሮውን እየበላቸው ትመጣ ጀመር። የአላህ ሱብሐነሁ ወተዓላ አያያዙ በጣም የከፋና የከበደ ነው። አላህ ስብሐንሁ ወተዓላ ከቅጣቱ ይጠብቀን። ከእኔ ውጪ ጌታ የለም የዓለማቱ ጌታ እኔው ብቻ ነኝ ሲል የነበረውን ምሩድ በዚች ትንሽዬ ትንኝ ለአራት መቶ ቶ ዓመታት ሁሉ ያለምንም እረፍት ይሰቃየ ነበር። አስቡት እስቲ ራስ ምታ ታሞን እንኳን ለአንድ እሳት እንኳን እኮ ሥራ መሥራት አንችልም። ግን ኑምሩድ አላህ በከባዱ ሊቀጣው ስለፈለገ አራት መቶ ዓመታት ሁሉ ይህች ትንኝ ጭንቅላት ውስጥ ገብታ ታሰቃየው ነበር። እንደዛው ከተሰቃየ በኋላ ከአራት መቶ ዓመታት በኋላ ኑምሩድ ሞተ። ገና በዱንያ ላይ አላህ ስብሓነሁ ወተዓላ እንዲህ የቀጣው ነገ በዘላለማዊው አኼራ ምን ያህል ቢቀጣው ነው? አላ ስብሓነሁ ወተዓላ ከእንደዚህ አይነቱ ቅጣት ይጠብቀን።